ያለበት ማንም የለም። ስሙኝ ባካችሁ፣ የለም ከእናንተ ጋር እኛ ጉዳይ የለንም። እንኳን እናንተ አራት እግር ያለው ውሻ አስቀምጡበት፣ የውሻ ችግሩ እናከሳለን ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት፣ ችግር የለብንም እኛ ለወንበሩ። እኛ የምንፈልገው ማንም ተቀመጠ ማን እንንከሳችሁ እንብላችሁ የሚለው በላተኛውን ነው እንዲቆም የምንፈልገው እዚያ ላይ ሁላችንም እንጠናከር ነው እያልኩ ያለሁት ምናልባት ተግባብተን ከሆነ። ስለዚህ አሁን በእንደዚህ ሁኔታ ጳጳሳቱም ቢሆን በነገራችን ላይ እዚህ ሀገር ያለው ጳጳሳት ፈርተውም አይደለም መካኒዝሙን አተው ነው እዚህ ሀገር የሚኖሩት ብዙዎቹ። ጥቂቶቹን እናቃለን፣ አንተ ታውቃል። በአካባቢያቸው ያሉትን ሰዎች ታውቃለህ። እዚያ እንደሚሰሩ እናቃለን። አብረው እንትን እንደሚሉ እናቃለን። እነሱም ተዋቸው እዚያ ውስጥ የገቡትን ተዋቸው፣ አታስጨንቋቸው፣ ያለ ሕሊናቸው አታምጧቸው። ካመጣችኋቸውም ይሄኛን ያበላሹብናል። ለባስ ለባስ ሰላይ ሆነው እንደገና ገንዘብ አንድ ጓደኛ ነበረኝ። አሁን አረጂ ጓዴ ወይ ተሸለመ ወይ ተሾምብኝ ወይ ልሾምብህ። ምን ማለት ነው? ነገር በጓደኛ ነገር ሰርቶ መሾም አለ መሸለም፣ መሾም መሸለም አለ የሚል ነው። በደርግ ጊዜ ነው ይሄ፣ በነገራችን ላይ አሁንም እሱ አለ። እና ይሸለሙብናል፣ ይሾሙብናል። እንደዚህ አይነት ሰዎች ከገቡ ንጹህ የሆኑ አስር አስራ አምስት ሰዎች ይበቃሉ። ንጹህ የሆኑ ጠንካራ ከሆኑ ይበቃሉ፣ መስራት ይቻላል። ነገር ግን አላማችን ትክክለኛ ሆኖ ለህዝብ ብቻ ይሆን ይሄ ማንኛ አንዱን አንስቶ አንዱን ለማስቀመጥ። ባለፈው በዚህ በእኛ እንቅስቃሴ ጊዜ ብዙ ፖለቲካኛ ይል ነበር ምነው ቀጥሎ ቢሆን ይለ እና ቀጥሎ ቢሆንስ እና ድብልቅልቅ ብሎስ እንትን ስለዚህ ምንድነው የሚፈልጉት? እነሱ መንግስት መገልበጥ ነው። እሱ የኛ ጉዳይ አይደለም። እሱ የፖለቲከኞች ጉዳይ ነው። ለምንድነው ፖለቲከኛው አንድ ሆኖ እንደኛ የማይመጣው? ያን ከፈለገ ለምንድነው በሌላው ደም በሌላው እንቅስቃሴ ለመክበር? ምን ላለት የሚፈልገው አንተ እራስህ ይህ ከተሰማ አንድ ላይ ሆነ ለምንድነው? ስንት ፖለቲካ ድርጅት እንዳለ ከመቶ በላይ ይህ ፖለቲካ ድርጅት አለው በኢትዮጵያ። ለምንድን ነው ያንን ሁሉ የምታቋቁመው? ምክንያቱም ሁልህም እያንዳንድ በበረሃ ያለው ጭምር እያንዳንድ አይታወቅብህም እንጂ ጠቅላይ ሚኒስትር መሆን ነው የምትፈልገው። ያንን ካገኘ ደግሞ ምንም ነገር እንደማትናገር አይ ነው አውቃለሁ፣ አውቃቸዋለሁ። ምክንያቱም በዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ ነጋ ጋር እኮ ሲፎክሩ ነበር፣ የዛሬ ስንት ዓመት። አሁን ድምፃቸው የጠፋው ለምንድን ነው? ሰው ስላልተገደለ አይደለም፣ አይደለም። ገዳዩ ስለተቀየረ ነው። በኢትዮጵያ ገዳይነት አይደለም፣ ገዳይነትን አይደለም የምንቃወመው፣ ገዳዮችን ነው። ገዳዩ ከተቀየረ ምንም ችግር የለው። እንጂ አሳሪነት፣ ገዳይነት፣ አመፀኝነት፣ ጉቦኝነት፣ ይሄ የምንለው ጠቅላላ ርኩስ ነገር በኢትዮጵያ አለ፣ እየተዘማነነ እንዲያውም በአዲስ ደም እየተተካ ምክንያቱም፣ እኛ አመፅንና ክፋትን አይደለም የምንጸየፈው፣ ክፉዎችን ነው የምንጸየፈው። እኛ ራሳችን ክፉዎች ስለሆን ክፋትን አንጸየፍም ስለዚህ እኛ ከዚህ ጀምሮ ያለን ሰዎች ክፋትን ተፀይፈን አመፀኝነትን ተቀብዬ ገዳይነትን ተፀይፈን ከኢትዮጵያ ምድር ገዳይነት እንዲጠፋ ነው ማድረግ ያለብን ገዳዮች ቢጠፉ ሌላ አዲስ ገዳይ ይተካል መንፈሱ ካለ መንፈሱ እኮ አሁን መከራ የሚያሳየን ስለዚህ ለዚህ ሁላችን ወደ አንድነት የመምጣት አቅም ቢኖረን ጥሩ ነው ለማለት ነው እንግዲህ